በጣም የሚገርም ነው። ማግረኑ ለ17 ዓመት ነበር ያመመኝ። ይገርምሃል፣ የእግዚአብሔር ሰው ያልሄድኩበት የለም ሆስፒታል፣ ነቢያት ጋር መጃለው አልተፈወስኩም። ይገርምሃል፣ የእግዚአብሔር ሰው ከባድ ስቃይ ነበር። እንዲህ ስናገር ቀላል አይምሰላችሁ። ማግረን የሚያመው ሰው ያውቃል። በጣም ከባድ ስቃይ ነበር ያሳለፍኩት ለ17 ዓመት ሲያመኝ በጣም ያስመልሰኛል። ለሶስት ቀን ለሁለት ቀን እንደዛ፣ ምናልባት ከቱ ከቱ ሊያስታግሰኝ ዳክሎ ኢንጀክሽን በራሴ በእጄ ገዝቻ ይወጋለሁ ተራ በተራ፣ በወር አምስት ጊዜ አራት ጊዜ እንደዛ። እጅ አሁን ይሄ ይሄ ሁለቱም እንጨት ነው በመርፌው ምክንያት። የመጣሁት ወደ እናንተ ባለቤተ ነግሮኝ፣ አምና በዚህ በግንቦት ወር ግፊት ያዘኝ ነፍሰ ጡር ነበርኩኝና ለወቀ ክትትል በማደርግበት ጊዜ ጊዜ ጽንስሽ ይውረድ አሉኝ። ወደ ሰባተኛ ወር እንደዛ ይያለው። ከዛን እምቢ አልኩ። ምክንያቱም ትሞቻለሽ፣ ወይንም አካል ጉዳተኛ ትሆኛለሽ፣ ግፊቱ ሽባ ያደርግሻል፣ ጽንሱ ይውረድ አሉኝ። ከሪፌራል ፈርሜ እምቢ ብዬ ወጣሁ። በወጣሁ ስምንተኛ ወር ላይ ጽንሱ ኤክስ አረገ በውስጥ። ከዛን ሪፌራል ላይ ቆየው ታሚሜ በግፊት ምክንያት መድኃኒት ተሰጥቶኝ መጥቼም ዓመት ሆኖኛል። አሁን እየታመምኩ እናንተን ካገኘሁ ያው ሁለት ወር አይሞላም። ዓመቱን ሙሉ ታመምኩኝ በግፊት መድኃኒት እየወሰድኩኝ፣ ያው ግን ቤት እየተከታከልኩኝ ባለቤተ ሲነግረኝ መጣሁ በእምነት ከዛን መጥቼ እዛች ጋር ቁጭ ብያለሁ። የገስት ሀውስ ፕሮግራም ተነገረ እና ተመዘገብኩኝ ገባሁኝ። በሳምንቱ በሽታውም የለም አልከኝ። አጨብጭቡ ለጌታ ራስ ምታቱም ቆመ። ብዙ ምልክት ነበር ያመጣል። ስለ ልጆቼ፣ ስለ ባለቤቴ ጉባኤ ላይም በተደጋጋሚ ምልክት አገኘው። እግዚአብሔር እርቶኝ ይሄው ወር ሊሞላኝ ነው። ማይግሬኑ ቆመ። አጨብጭቡ ለጌታ ግፊት። ይገርማችኋል፣ ለማንም ይሄ በሽታ እኔ በጣም ፈራ አለው። ግፊት ሲባል ድሮ በጣም ይፈራ ነበር። በጣም ፈራ አለው በጣም ተሰቃየው። የሚወደውን ቡና ተከለከልኩኝ፣ የሚወደውን ስጋ ተከለከልኩኝ። አትቤ ይሄንን አትቤ ይሄንን አትቤ ተባልኩ፣ አቆምኩኝ። የእግዚአብሔር ሰው ይገርምሃል፣ በላሁ ቼክ ለማድረግ ጮማ ይወድ ነበረ፣ ጮማውን ድብል አድርጌ በላሁ። አቤት ማግረኑን ቼክ አደረግኩኝ። በወር አራት ጊዜ በመርፈ ነበር ማስታግሰው፣ ይኸው ወር ሊሞላኝ ነው፣ አሞኝ አያውቅም። አጨብጭቡለ ያደረኩት ጤና ባለሙያ ነኝ። ባለፈው ሳምንት ቅዳሜና እሁድ ለአራት ቀን ተከታታይ ፖሊዮ ሰርቻለሁ። ዘወረ በፀሐይ በፊት ሰርቼ ስመጣ ማታ መርፌን ይዤ በሁለቱም እጅ ተወግቼ እንደምንም ምንም አሳግሼ ነው የሚቀጥለው። ምንም አላመመኝም። አራቱን ቀን በፀሐይ ሰርቼ ሌላው ደግሞ ራሴን በራሴ አልታጠብም። እንዲህ ዝቅ ብዬ ከታጠብኩ ያመኛል። ጸጉር ቤት ነበር የሚታጠበው። ታጠብኩኝ፣ ቼክ ለማድረግ ራሴ ወጥቼ በቀዘቀዘ ውሃ በጠዋት በ12 ሰዓት ተነስቼ ታጠብኩኝ፣ ምንም አላመመኝ። ሌላው ደግሞ ቅርብ ጊዜ ወደ እናንተ ከመምጣቴ በፊት የሆነ ለቅሶ ሂጄ፣ እናቴ እኔን አይታ በጣም ተበሳጨች። በጣም ፊት ይሄን አይመስልም ነበረ፣ በሽታ ምክንያት ቅርብ ጊዜ አግኝታኝ ፊትሽ ተቀየረ፣ የልጅነት ፊትሽ መጣ። አጨብጭ ብለው ጌታ ይባርካችሁ። ደም ግባታችሁን ውበታችሁን የበላው እባብ ከዚህ በኋላ ሽባ ይሁን፣ እስቲ አንድ ጊዜ ሽባ ይሁን። እናትሽ ከጸሎት በኋላ አግኝታ የልጅነትሽ መልክ ተመለሰ። እሷ ብቻም አይደለችም፣ ጓደኞችም ብለውኛል። እግዚአብሔር ይመስገን። ለእሷ ምልክት መቶላት ነበረ። ለእናትህ በዚህ በጉባኤ መካከል በጣም ትታመም ነበረ። ወገቧን ምኗን ነርቭ እየተባለ ብዙ ዓመታት ሐኪም ቤት ተመላልሳለች። እናትህም ተፈውሻለሁ ብላ ነግራኛለች። አጨብጭሙ። ነገር አሁን ያንች ሁለት በሽታ ነው። አንደኛው ማይግሬን ሁለተኛው ደም ግፊት ተፈወስሽ። ብዙዎች ህመም ይዛችሁ የመጣችሁ እዚህ ቤት መጥቷል። ብዙዎቻችሁን አሳዩ። ይዛችሁ የምትንቀሳቀሱ ህመም ከዚህ በኋላ ውሃ ይሁን። እማዬ አሁን ሐኪም ቤት ስኬት የሚከፈለው የብር መጠን ታውቂያለሽ አይደል? ሐኪም ነሽ። ተመልከተው። እሷ ሐኪም ሆና

ትውልድ ይፈጠራል ማለት። ባረኩሽ። አመት ፍሬዜሽ መምጣት። እጆቻችሁን ዘርጉና ፍሬሽ ትመጫለሽ። የጌታ መንፈስ ተናግሮኛል። የትኛውን ውርደት ወደ ቤትሽ ጋ አንቺ ከተፈወስሽ ቡንቼ። እጆቻችሁ ከፍ አድርጉና እንዲህ በሉ እግዚአብሔር ሰላምን ያደርጋል ማለት ተከራካሪው ኃይል ከሷ ዙሪያ ተመቷል። ጸጉርሽ ከዚህ በኋላ እያቆጠቆጠ ይሄዳል። እየረዘመ ጠላት ባልቷል። ብዙውን ጊዜ ከዚህ በኋላ ነገርሽ እየሰፋ ይቀጥላል። ምስጋና በቤትሽ ይሆን፣ ሳቅና ደስታ ይሆን።